የቴዎድሮስ ጸጋዬ አዝናኝና አሳዛኝ ትዝታዎች የእትዬ የሺ ፊደልና የጋሽ ሸሪፍ ጠብመንጃ። በሻሸምን የአይን ስውራን ትምህርት ቤት ግቢ ሌሊት ለታዳጊኛነታችን ከፍተኛ ፈተና የውሃ ጥም ነው። ምላስ ከትናጋ የሚያጣብቅ የምራቃችንን ምንጭ የሚያነጥፍ ልሳናችንን የሚቆለፍ አፎቻችንን የሰሃራ የብይ ጉድጓድ የሚያስመስል የሌሊት ድርቅ። ሻሸመኔ ሞቃታማ ከተማ ናት። በዚያ ላይ ከፍተኛ ውሃ ችግር ነበር። አሁን እንዴት ይሆን? ይህ የውሃ ጥም ብዙዎቻችንን በሌሊት አጋማሽ በተመሳሳይ ሰዓት የሚቀሰቀስ የጋራ የተፈጥሮ ደውል ነው። የሚገርመው አብዛኛውን ጊዜ ሌሎች የግቢው ቧንቧዎች ውሃ ረስቷቸው ክው ብለው በሚደርቁበት ወቅት ከዶርማችን ጀርባ ባለው ሳራማ ሜዳ ለወንደሪው አጠገብ የተተከለችው ቧንቧ ግን ምንጊዜም ውሃ ይኖራት ነበር። ያ እንዴት ሊሆን እንደቻለ ዛሬም ድረስ አይገባኝም። ያቺ ቧንቧ ታዲያ በሌሊት የገነትን ያህል ሩቅ ናት። የመኝታ ክፍላችን በር ከመቆለፉም በላይ በዚያ ሌሊት ወደዚያ ጭር ወዳለ ጓሮ መሄድ ለእኛ ለልጆች ሲያስቡት እንኳ የአማዞንን ጫካ የማቋረጥን ያህል የሚያስፈራ ነበር በስንት አንዴ ብቅ ከሚሉ ጀብደኛ ሌሊቶቻችን በቀር ነው። ታዲያ በአንዳች የሌሊቱ ክፍል ላይ እኔና የዶርም ተጋሪዎቼ በአንድነት ስንነቃ ውሃ ጥም ሰንጎ ይዘናል። በሐሳባችን አንድ ሐይቅ፣ ባህር፣ እረ እንዲያውም ሙቅያኖስ በአንድ ትንፋሽ ስንጨልጥ እያሰብን እንጎመጃለን፣ ግብግብ እንላለን፣ የምናደርገው ይጨንቀናል። አልጋችን ላይ ብንገላበጥም፣ አንሶላ ብርድ ልብስ ውስጥ ብንተራመስም ሰዓቱ አይገፋም። የሌሊት ወፎቹን ድምፅ እየሰማን ለውሃ ቧንቧ ባላቸው ቅርበት እንቀናለን። ከአንድ ሺ ወደኋላ ላይ እየቆጠርን የሸመደድናቸውን የሀገራት ከተሞች ስም ዝርዝር በቀስታ እያነበነበን ልንረሳው እንሞክራለን። ሙቀቱን ለማቅለል እግራችንን በቀዘቀዙ የአልጋው ብረቶች ላይ እናደርጋለን፣ ግን ብዙም አይረዳንም። ሞግዚታችን እንዳይሰሙን የመንቃታችንን መረጃ የምንለዋወጠው የተኛን በማስመሰል በምናሰማው የምንጠራራ ድምፅ ነው። ሞግዚቷ ክፍላቸው ሆነው በተወሰነ የሌሊቱ ሰዓት እየተዘዋወሩ ይቃኙናል። ብዙውን ጊዜ የሌሊት ሞግዚታችን እትዬ የሺ ናቸው። ታዲያ እንዳትሳሳቱ ጓዶች፣ የማወራው ቀን ቀን እኛ ሰባተኛ ክፍል ብለን በምንጠራው ትክክለኛ ተግባሩ ግን የመድኃኒቶች ማስቀመጫ በሆነው ክፍል ውስጥ ለረዥም ሰዓት ስለሚያሳልፉት በድምፃቸው ቆምጣጤ በአነጋገራቸው ኮስታራና በተማሪዎችም ሆነ በሰራተኞች ላይ በሚያሳዩ ጭካኔ ዝና ስላተረፉት ስለኛኛው እትዬ የሺ አይደለም። ያኔ የቀኗና የሌሊቷ የሺ እያለን ብንለያቸውም ባሕሪያቸው ግን ተገላቢ ጦሹን ነው። የቀኗ የሺ ለበርካታ ሰዓታት እዚያ የመድኃኒት ስቶር ውስጥ ሲቆዩ የሚጎነጉኑት ሴራ እንጂ የሚያከናውኑት ሴራ እንዳልነበራቸው የተማሪዎች ሁሉ እምነትና ስምምነት የነበረ ይመስለኛል ለዚህ እንግዲህ በሾለ ቀለበት ኩርኩም የተቆጋውን የስንታዩን አናት ፒንሳ ምናልኝ የሚያሰኝ ቁንጥጫ የተመዘለገውን የሀጎስን ጭን ድቡልቡል ኮረብታ የወደቀበት እስኪመስለው በከባድ ቡጢ የተደቆሰውን የጉታ ጀርባን በእማኝነት እጠራለሁ ትውስታ ካልከዳይ በቀር የተባረሩትም እኒህን በመሳሰሉ ድርጊቶቻቸው ምክንያት ነበር ቂም በማያውቅ የልጅነት አእምሯችን የምንጠላቸው በኅብረትና በምሬት ነበር። የሚያድግ ልጃ የጥላህ እንዲሉት እየቀለማ። ከእለታት በአንዱ ዕለት ክፍል ገብተን በፀጥታ እየተማርን ነው እንበል። ከመድኃኒት ክፍሉ አቅጣጫ ከባድ የቁልፍ ቅጨልጭልታ ስንሰማ ጆሯችን ይቆማል። ውፍረትና ዕድሜ የተጫኗቸው የቀኑ የሺ የሆነ ነገር ደንቅፍ አድርጓቸው ሊወድቁ እንደሆነ እንረዳለን። ከሀፍታ በኋላ መጀመሪያ የአዕላፍ ቁልፎች ቅጭልጭልታ ከዚያ አ የሚል የድረሱልኝ ጥሪ ቀጥሎ ደግሞ ድፍ ድው የሚል ከባድ ድምፅ በቅደም ተከተል ያስተጋባል። ክፍል ሙሉ ማቲ በሳቅ ፍርስ። የሌሊቷ እትዬ የሺ አልፎ አልፎ ጩኸት ባያጡም ልባቸው ለምባና ለርኅራኄ ቅርብ ነው። ከስሱነታቸው በተጨማሪ ዛሬ ድረስ ስለ ሌሊቱ እትዬ የሺ የማስታውሰው ጮክ ብለውና በእጅጉ እየተደነቃቀፉ እያንዳንዱን ፊደል እየለያዩ የሚያስኬዱት የመጽሐፍ ቅዱስ ንባብ ነው። እ እግዚአብሔር ሰ ሩ ሰውን በ መ ፍ ሩ ተጸጸተ ተጸጸተ እያሉ መጀመሪያ፣ ፊደላቱን አሰልፈው ቀጥሎ፣ ቃላት መስርተው አረፍተ ነገር እያዋቀሩ ሊያውም ጮክ ብለውን የሚያነቡት አብዛኞቻችን በላይኛው ክፍል አንደኛ ዶርም የምንኖር ልጆች፣ የሞግዚት ቢሮ ከእኛ የራቀ ማለትም ወደ ውስጥ ገበያ ያለ በመሆኑ ይሄ እትዬ የሺ የፊደል እንፉቅቅ ጆሮአችን የሚደርሰው እንደ ሰመምን ባለ ሁኔታ ነው። አስቡት እስኪ እልም ባለ ሌሊት ብርድ ልብስ ለብሳችሁና በአንሶላችሁ መካከል ሆናችሁ እንቅልፍ ሊወስዳችሁ እያባበላችሁ ከሆነ አንድ ጥግ ዝግ ያለ መጀመሪያ ፊደል፣ ቀጥሎ ደግሞ ቃል እየሆነ የሚወርድ በጋ ያዳከመው የድምፅ ቁርጥራጭ ወንዝ ጆሮአችሁን ሲታከቅ ለእኛ እንኳ የእንቅልፍ ሽኝት አድራጊ ጅረት ነበር። ለሞግዚት ክፍል በጣም ቅርብ በሆነው ሶስተኛ ዶርም ውስጥ ለሚተኙ ተማሪዎች ግን ክሬ ጎለጎልና ጮክ ተደርጎ የተከፈተን ቴፕ ሪኮርደር ተንተርሶ እንደመተኛት ያለ ግራ ነገር ሳይሆንባቸው አይቀር። እትዬ የሺ ታዲያ የማይኖርባቸው ሌሊቶች አሉ። አንዳች ነገር ገጠመኝ ብለው ፈቃድ የሚጠይቁት በድንገት ስለሆነ ብዙ ጊዜ እነ ሲስተር ሮዛሪዮ ሰው ወዲያው መተካት የሚሆንላቸው አይደለም። ስለሆነም ሞግዚቷ በማይኖርበት ጊዜ ከቀን ሰራተኞች አንዳቸው እንዲያመሹና የእኛን ሁኔታ እንዲቃኙ፣ ከዚያም በሩ እንዲቆለፍና የግቢው ተረኛ የጥበቃ ሰራተኛ አለፍ አለፍ እያሉ በመስኮቶች እያዩ ደህንነታችንን እንዲከታተሉ መመሪያ ይሰጣል። እንደተባለው ተደረገ ይባላል። እኒያ እትዬ የሺ የማይኖርባቸው ሳይጠበቁ ብቅ የሚሉ ሌሊቶች ግን ለእኛ የተለየ ትርጉም ነበራቸው። በያልጋችን ሆነን በጊዜ እንድንተኛ የተጣለብንን ማዕቀብ ጥሰን የምንጨዋወትበት የምንመካከርበትና የምናሴርበትን መልካም እድል ይፈጥርልናል። እንዲህ ካሉት ሞግዚት አልባ ሌሊቶች በአንዱ ነው አብዛኞቻችን በውሃ ጥም ተቃጥለናል። እትዬ የሺ አለመኖራቸው ደግሞ ስለዚህ ጉዳይ እንድንነጋገር ብቻ ሳይሆን መፍትሔ እንድናስብም አስችሎናል። በእኛ ረድፍ በስተግራ መስኮት ስር ባለው አልጋ ላይ የሚተኘው መሐመድ ሐሳብ ወረወረ ላውንድሪ ክፍል አጠገብ ወዳለችው የቁም ቧምቧ ሄደን ለምን ውሃ አንጠጣም ጋሸሪፍም ይተኛሉ ካለንበትም ብዙ ሩቅ አይደለም ለምን ቀስ ብለን ወጥተን ጠጥተን አንመለስም አለ ይህንን የሚናገረው ለአራት የቅርብ ጓደኞቹ ነው ለእኔ ለመስፍን ለእንዳለና ለጀባር ጋሸሪፍ በእድሜ ከገፉ ሁለት የግቢው ተፈራራቂ ጥበቃዎች አንዱ ናቸው። ሞገደኛ ቢጤ፣ ከአንድም ሁለት ጊዜ የግቢያችንን አጥር ዘሎ የሚዘርፍ ሲያስስ ባገኙት ሰርጎ ገብ ሌባ ላይ ቁም ቁም ብያለሁ ነግሬያለሁ፣ ኋላ እንዳትበላሽ እያሉ ጥይት ወደ ሰማይ ሲያንዷዱ የተፈጠረውን ትርምስ አረሰው እመኝታ ክፍላችን አንሶላችን ውስጥ መሽገን ሁኔታውን ለምንታደም ለእኛ ለልጆች ታዲያ እንዲህ ያለው አልፎ አልፎ ብቻ የሚገኝ ድብልቅልቅ በጉጉት የሚሞላና በሳቅ የሚያፍነከነቅ ተወዳጅ ኮሜዲ ድራማ ነው። ትራሶቻችንን ከወለሉና ከግድግዳው ጋር እያላተምን ድምፅ በመፍጠር የምናደምቀውና የምናጀበው አዝናኝ ክስተት በሌሊት መውጣት ግን ሌላ ነገር። መስፍን ጠየቀ፣ ያመሃል እንዴ? በሩ እኮ ተቆልፏል። እነካ ይህኔ መሐመድ በእጅጉ የሚያስገርመንን መልስ ሰጠ። እኔ ቁልፍ አለኝ እንደ ሁሌው። እኔ የስጋት ድምፅ አሰማው፣ አረ ይሄ ነገር አደገኛ ነው። ማመድ ተበሳጭ። ቴዲ ደግሞ ታዲያ በውሃ ምን ሙት እንዴ? ቁልፉን ሰው ውጭ ወስዶ አስቀርጾልኛል። ውሃ ሲጠማኝ ለማንም ሳልናገር ብዙ ቀን ጠጥቼ እየመጥቻለሁ እኮ አለ። አላመን ነው ካልጋው ወረደና ኑ እንጂ እያለ ልብሱን ለባበሰ። ጀባር ግን አንሶላውን እንኳን ሳይገልጥ እየተንጠራራ እኔ አልሄድም ሲል በዝግታ አልጎመጎመ። ጀባር እንዲህ ነው፤ እጅግ ብልህ ግን ዝግ ያለ ስል ግን ቀሰስተኛ፣ ለስላሳ ከቆረጠ ግን ማንም ሐሳቡን የማያስቀይረው አይነት። ፍቅሩም፣ ጠቡም፣ ቁጣውም ጨዋታውም በዝግታ ነው። ግራ እንደተጋባን መተማታችን ስጋታችንን በልጦት፣ እኔ መስፍንና እንዳለ ከየአልጋዎቻችን ዱብ ዱብዱብ አለን። ሳጥኖቻችንን ከፋፍተን በሌሊት ልብሳችን ላይ ሹራብ ደርበን ክፍት ጫማ እግራችን ላይ ሰካን። ከዚያ በታላቅ ጥንቃቄ በጸጥታ እየተራመድን ወደ በሩ ተጠጋን። እንዲህ እርማመድ እውነቱን ነው። የበሩን ቀዳዳ ፈላልጎ አገኘና ቁልፉን ሰክቶ በዝግታ ዞረው ቃ የሚል ድምፅ አሰምቶ ተላቀቀን። እኔ በዚያ ውድቅት ከመኝታ ክፍል የመውጣት ሐሳብ በፍርሃት እያናወጠኝ ነው ሌሎቹም እንዲህ አይመስሉኛል አሁን ትልቁ ችግር በሩ ሲከፈት የሚያሰማው ሲጢታ እንዴት አድርገን እንደምንቀንሰው ሲከፈት የሚያሰማው ለቅሶ እንኳን በእኛ ክፍል ያላንቀላፉ ጓደኞቻችንን ጋሽ ሸሪፍን ከሆነ የግቢው ጥግ እንዳይቀሰቀስ እትዬ የሺን ፈቃድ ከጠየቁበት ጉዳይ አናጥቦ እያቅለፈለፈ እንዳያመጣ ሲስተር ሮዛሪዮን ከመኖሪያ ቤታቸው እንዳያንደረድር፣ ሰጋ መሐመድ ቀስ አድርጎ ሲስበው በሩ በዝግታ ማጠ። ማንም አልነቃም፣ ማንም አልሰማም። ጊዜ ወስዶ ሊያሳልፈን በሚችል መጠን ከፈተና ቀድሞ ወጣ። የሻሸመኔን ሌሊቶች አስፈሪ የሚያደርጉብን አንድም ስለ ከተማው ሌቦች የሚነገሩ እውነትና ተረት ቅልቅል አሸባሪና ገናና ታሪኮች አንድም ደግሞ በማን እንደሚፈበረኩና በምን ምክንያት በዚያ ልክ ትኩረት እንሰጣቸው እንደነበር ዛሬም ድረስ ያልተገለጠልኝ ሰይጣንን የተመለከቱ ተዘውታሪ አሉባልታዎች ናቸው። ዛሬ እኮ ሌባ ምግብ ቤ ገብቶ ዳቡ ሲገምጥ በጋሽ ሸሪፍ ተያዘ ይባላል። ሰይጣን እኮ ማታ ጫማዎቻችንን ሲጠልዝ ነበር አልሰማችሁ? ይባላል። ዛሬ ሌሊት ሰይጣን በመስኮት እያነጣጠረ መታጠቢያ ቤታችን ውስጥ ሲሸና ኳደረ አይገርማችሁ ይባላል እነኚህን ተረኮች የሚያምነው ይሰጋል ያላመነው ያጣጥላል ይስቃል ይሳለቃል በመሆኑም በእኛ የልጅነት መዝገበ ቃላት ሌሊት ማለት ሌባና ሰይጣን በሽርክናና በነጻነት የሚንቀሳቀሱበት እጅግ አስፈሪ የጊዜ ቀጠና ነው ይህ ሁሉ መሐመድን አልገታውም መስፍን ተከተለ እኔና እንዳለም ዓለም ወጥተን ቀዝቀዝ ባለው አየር ተጎበኘ። መሐመድ በሩን በከፈተበት ጥንቃቄ ጊዜ ወስዶ መልሶ ዘጋው። ፍርሃትና ስስ ነፋስ ወደ ኋላ እየገፈተረን የልጅነት ጉጉትና ውሃጥም ከኋላ እየጀለጠን በግርጣቶቻችን በዝግታ ተራመድን። ቧጣጩን ግድግዳ እየታከክን ልዩ ልዩ እጽዋት ባከበቡት የመኝታ ክፍላችን ጠርዝ በስተቀኝ ታጥፈን ቀጭኗን መተላለፊያ አቋረጥን። በጥቂት እርምጃዎች እንደገና ወደ ቀኝ ዞረን ሳራማው ጓሮ ስንደርስ የሌሊት ወፎች ሰራዊት ኦርኬስትራ ደማቅ አቀባበል ጠበቀ። አቤት ብዛታቸው ለጉድ ነው። ሳሩ ስር ተሸሽገው ይንጨረጨሩና በአቅራቢያቸው ስንቆም ይላሉ፣ ራቅ ያሉት ደግሞ ይቀጥላሉ። ከግቢው አጥር ባሻገር የውሾች ጩኸት ያስተጋባል። እየተንሾካሾክን በስጋት እንደተናጠን ቧንቧዋን ፈልገን አገኘናት። መስፍን እጁን ቧንቧው ላይ ደቅኖ የመጠጣቱን ቅድሚያ ወሰደ። ሌሎቻችንም ተራ በተራ እንደዚሁ አደረግን። እስክንረካ ድረስ አንደቀደቅ ነው። ጉሩሯችን ራሰ እስ መዳፍ ሙሉ ባህር፣ እጅ ሙሉ ውቅያኖስ ተጨለጠ። ውሃ ጥማችን ተሸኘ። ዞሮ እስኪመጣ ድረስ ያንቆረቆርነው ቀዝቃዛ ውሃ የተራረፈ የእንቅርፋችንን ቅሪት አባሮ በአዲስ ኃይል ሞላን። ገላችንን የዳሰሰው ቀዝቃዛ ልስልስ ነፋስ በአዲስ ንቃት ለኮሰን። ይሄኔ መስፍን ሌላ ችግር መዘዘ። እዚህ ከደረሰን አይቀርማ እርሻ ሄደን ለምን ካሮት ምናምን ይዘን እ ረበለው አልኩ። ባለማምን የግቢያችን እርሻ ለግቢው የምግብ ፍጆታ የሚውሉ ካሮት፣ ስኳር ድንች፣ ጎመን፣ ሽንኩርትና ሌሎች አትክልቶች የሚበቅሉበት ማሳ ነው። እዚያ ለመድረስ ደግሞ የመኝታ ክፍላችንን ረጅም ጓሮ ጨርሰን ምግብ ቤታችንን መሀል ለመሀል ሰንጥቀን ወደ እርሻ የምታስኬደው በአቅራቢያው ካሉ ዛፎች በሚወዳድቅ የደራረቀ ቅጠል የምትሸፈነውን ጠበብ ያለች መንገድ አልፈን ብዙ ጊዜ ገርበብ ተደርጋ የምትተዋውን ወደ እርሻው የምታዘልቅ የቆርቆሮ በር መክፈት ይጠበቅብናል። ፈጽሞ አልተዋጥልኝ በዚያው እዚያው ቧንቧ አጠገብ እንደቆምን በሹክሹክታ ሙግት ገጠመ። እኔ አይሆንም ብዬ አጥብቄ ተሟገጥኩ። ጥያቸው ወደ መኝታ ክፍል ልመለስም ቃጣው። በዚህ ጊዜ እንዳለም የኔን ሐሳብ ተቀበለ። መስፍንና መሐመድ ግን ከዚህ በኋላ የቀረን ብዙ እንዳልሆነና የሚመጣ ችግር እንደሌለ ሊያሳምኑን ሞከሩ። አታስቡም። እንዲህ፣ ጋሽ ሸሪፍ ቢያገኙንስ? እንዳለ ስጋቱን ገለጠ። ጋሽ ሸሪፍ ተኝተዋል። ማንም አይነቃብንም፣ ባከ መሐመድ መለሰ። ስምምነት ላይ መድረስ ስላልቻለን መሐመድ ሌላ ሐሳብ አመጣ። በቃ አንተና እንዳለ እዚህ ጠብቁን፣ እኛ ለሁላችንም የሚበቃ ካሮት ነቀል ነቀል አድርገን እንመጣና እዚህ ቦምባ ላይ አጥበነው እየበላን ወደ ክፍላችን አብረን እንገባለን አለ። ያቅማሙ ተስማማው። ይኸው ማርያምን ከሶስት ደቂቃ በላይ ግን አንጠብቃችሁም። እሺ ምን ሬታና ብስጭት ያላቆጠው ማስጠንቀቂያ ሰነዘር። መሐመድና ሀብታሙ ወደ እርሻው ሲገሰግሱ እኔና እንዳለ እዚያው ጭር ያለ ጓሮ ስጋታችንን በሹክሹክታችን ለመርሳት እየሞከርን ቧንቧዋን እየተሽከረከርን መጠበቅ ጀመረን። የቅጠል ኮሽታ ያስበረግገናል፣ የነፋስ ሽውታ ያስደነግጠናል። ይህ ጀባር ግን ዝም ብሎ ይተኛል እንዴ? ውሃ አይጠጣም? ምን እዚህ እንዳለ ጓደኛችንን እያነሳ ይነጫነጫል። ያወጣሁትን አዲስ መዝሙር ላሰማ ይላል። እንዳለ እጁ ልኩ ትከሻይን እየነቀነቀ ስለመልሳል። እንደ እውነቱ ከሆነ ከወረሰኝ ስጋት የተነሳ የእንዳለ ድምፅ የሚሰማኝ የእትዬ የሺን ቁርጥራጭ ፊደላት ሆኖ ነው፣ ተበጣጥሶና ተንቀራፉ። ከጥቂት ደቂቃዎች በኋላ ድንገት በከባድ ማለክለክ የታጀበ ፈጣን የእግር ኮቴዎች በፍጥነት ወደ እኛ ይቀርቡ ጀመር በርግገን ወደ መኝታ ክፍላችን አቅጣጫ ተስፈነጠረን! ቴዲ ቴዲ ይላል መሐመድ በከባዱ እየተነፈሰ አንተ መሐመድ ጠብቀኝ እንጂ እንዴ ምናካ ይላል መስፍን እየተከተለ ከሩቅሩቅ ርቀት ሞገደኛው ጋሽ ሸሪፍ ቁም ቁም ብያለሁ ቁም ተናግሬ ያለው ኋላ እንዳትበላሽ ዱዋ ዱዋ ወደ ሰማይ በደመ ነፍስ አሳምረን የምናውቀውን ግቢ ክንፍ አውጥተን በረረ። በሆነ ተአምራዊ ፍጥነት አራታችንም ሳንቆልፍ የተውነውን በር በርግደን ተንጋግተን ገባን። ከፊሎቹ ዶርም ተጋሪዎቻችን በግርም ትሳቅ ሲያጅቡን፣ ሌሎቹ ደግሞ በያቅጣጫው በጥያቄ አዋከቡን። ድንገት ክፍሉ ገበያ መሰለ። መሐመድ በዚያ ትርምስ ውስጥ እንኳን ተግባሩን አልዘነጋም። የተቀረነው ተንጠላጥለን አልጋችን ውስጥ ስንመሰግ እሱ ግን ተረጋግቶ በሩን ቆለፈና፣ ወደ አልጋው ዘለለ። ወዲው ጋሽ ሸሪፍ ልጆች እያሉ በሩን መክፈት ሲጀምሩ፣ ውካታው ጸጥ፣ ሁሉም ትንፋሽ ቀጥ፣ ሁሉም እንቅስቃሴ ረጭ አለ። ዘላለም መሳይ ዝምታ ሰፈነ። ምንም እንዳልነበረ፣ አንዳች እንዳልተፈጠረ። ጋሽ ሸሪፍ ይህኔ በስማ አብ ወልዶ መንፈስ ቅዱስ። ታዲያ ምንድነው ያየሁት?